ቤተሰቦች የጸጉራችሁ ዛላው ያማረ የተዋበ እንዲሆን ትፈልጋላችሁ፣ ይሄ ቅባት እንዳያመልጣችሁ እንዳያመልጣችሁ እንዳያመልጣችሁ። ሞክሩት፣ አይደለም እንላችሁ ተጠቀሙ፣ ተጠቅማችሁ ለውቱ ስለምትል በዛ ላይ ደግሞ አዘክራ ሆነ ላችሁ የመጣውት እስከ መጨረሻ እንደተጠናጠሩን በፍል ደጋ ብዛቸአለ በጣም ታላች። እዚጋ እንደምታዩት አንድ ማንኪያ ተልብ አዘጋጅቻለው። እዚጋ አንድ ማንኪያ የሚወቅሩ አዘጋጅቻ አለው። እዚጋ ደግሞ እንደምታዩት ናና አቤ መንታመንታ እያወጣባችሁ ጫፍጫፉ ለሚሰባበርባችሁ በጣም ጥሩ የሆነ የቅባት አሰራር ነው። በቤታችን ውስጥ ላይ ምን አይነት ኬሚካል ሲጠምሮ በቀላሉ ፀጉራችንን ማጠር ፀጉራችንን የምንንከባከብ እንችላለን ማለት ነው። ወደ ቤተሰቦቼ ከዚህ በፊት ናና ቅባት ሰርቸላችን ነገረ በተቃሞጃ

ያላችሁን የትኩስ ስለሆነ ያጠላችሁ አሁን እንደዚህ አድርጌ አዋህደዋሉ ማለት ነው። እዚህ ጋር የተጠቀምኩት ያው ሁለት ማንኪያ ባል ባዜ አንድ ሲኒ ዘይ ዘይቱን፣ ወይም የወይራ ቅባት ወይም ኮኮናት ወይል፣ ወይም የሰሊጥ ዘይት ምን ይመቻችሁ አንድ ሲኒ ትጠቀማላችሁ እና ያው እንደነገርኳችሁ ናና በጣም በጣም በጣም ለፀጉራችሁ ጸጉራችሁን ከረር ያሳምራል። ለጸጉራችሁ እድገት በጣም ጠቃሚ ነው። ቁርንፉድ እንደዛ፣ ተልባ እንደዛ። እነኚህ ነገሮች አዘውትራችሁ በተለያየ አድርጋችሁ በተጠቀሙት በፍጥነት ጸጉራችሁን ለውጥ የምታዩበት ይሄ በጣም ጣምረኛ ቅባት በሉት በቃ። በጣም ጸጉራችሁን ስታዩት ራሱ እንዴት እንደሚያምር ፍርዛርኩ፣ ምንም አይነት ጸጉራችሁ አይሰባበር። በጣም ያማረ ጸጉር ነው የሚኖራችሁ። በጣም የምትጠቀሙበት በጥቂም ቆዳችሁን ሳይም ጸጉር ጸጉራችሁን ጸጉራችሁ ስትጠቡት፣ ማሳጅ አድርጉት፣ ጥፍና አድርጉት። ከዛም በኋላ ስትፈቱት እንዴት ያምራ! ሶስት ቦታ ሁለት ቦታ ሰርታችሁ ስትፈቱት እንዴት እንደሚያምር ልነግራችሁ አልችልም። በጣም ነው የምትጠቀሙበት። ውድ ቤተሰቦች የምወዳችሁ የማከብራችሁ፣ ተጠቀሙበት። ፈሳሹንም ያላያችሁት ይኸውና፣ ተጠቀሙበት። በጣም ነው የምትወዱት። በማንኛውም ጊዜ በዘውትርም ጊዜ መቀባት የምችሉ ቅባት ነው። ሽታው ለናግራችኋችን በጣም ደስ የሚለው ና ነው፣ ደስ ይላል። ባዝኑ ጉሩፉዱ በጣም ደስ የሚለው ሽታው፣ ቀዝቅዞ አሳያችኋለሁ። በጣም ነው የምትጠቀሙበት። እንዴት እንደሚያምር ቃሪ ልገርግጠው እኔ መቻችሁ እቃ ውስጥ እጨምራላችሁ። እዚህ ጋር እኔ በዚህ እጨምራለሁኝ። የሚቀረኝ ይም ደግሞ በራሱ እጨምራለሁ። ትንሽ ነበረ ባልዚኑ ሳለ ጨረስኩት። ራሱ ላይ እጨምራለሁኝ ማለት ነው። ይህ ለቆዳችሁ ሱ በጣም አሪፍ ነው። ይሄ ለእጃችሁ፣ ለእግራችሁ ብትጠቀሙት በጣም በጣም ደስ የሚለው እና በተለይ ለፀጉር በጣም ገራሚ ለውጥ እንደምታይ ምንም አይነት ጣሪ የለኝም። ቀዝቅዞ እንገናኛለን ማለት ነው። ውድ ቤተሰቦቼ ሲቀዘቅዝ ይኸው እንደዚህ ይህንን የመሰለ ቅባት ሆኖልናል ማለት ነው። በጣም በጣም ነው የምትወዱት። በጣም ፀጉራችሁን ያሳምራል። ይህንን ሞክሮ ሳይሆን ሳትጠቀሙት እንዳያመልጣችሁ፣ ተጠቀሙበት። ሽታው ትላላችሁ፣ ጥቅሙ ትላላችሁ፣ ልነግራችሁ አልችልም። በጣም እንደሚጠቅማችሁ በጣም እርግጠኛ ነኝ። ስለ ነበረን ቆይታ እጅግ አርጌ አመሰግናለሁ። ሼር አርጉልኝ፣ አበረታቱኝ። እግዚአብሔር አምላክ ዘመናችሁን ይባርክ። እግዚአብሔር በያለንበት ቦታ ይጠብቀን። ጌታ ከፈቀደ በድጋሚ ደግሞ ምርጥ በሆነ ቪዲዮ እንገናኛለን ብዬ ተስፋ አደርጋለሁ። አስተያየታችሁን ኮሜንት ላይ እጠብቃለሁ። ሰላማችሁ ባላችሁበት በጥፊት ላይ ይብዛላችሁ። አመሰግናለሁ።